አላይኩም ረህመትላ በረካቱ ቤተሰብ እንዴት ናችሁ? ደስጌትዮ ተከታታይ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላሂ ረብል አለሚን ከኔ ጋር ሰላም ነኝ። ባረከላሁ ፊኩም። ለምን ባረከላሁ ፊኩም ትያለሽ? ትልኛላችሁ ብዙዎቻችሁ። እንግዲህ ያው ነኝ ስለተመቸኝ እላለሁ። እንዴት ናችሁ? ሰላም ነው? ደህና ናችሁ? የነገር ምን ይመስላችኋል? በነገራችን ላይ የስጦታ ትንሽ የለውም ግን አንድ ነገር ልንገራችሁ። ብዙቶች የሆነ ትዕዛዝ ስታዝዙ፣ ማለቴ ይውላችሁ በአሁኑ ሰዓት ምን አለ መሰላችሁ፣ የምር ሁሉም ገንዘብ ፈላጊ ነው። ኑሮ ውድ ነው። ማለት ለእኔ የማልፈልገውን ለእኔ ደግሞ የሆነ ነገር ብል የማልመኘውን ለሰው ምንት ማለት ጥሩ አይደለም እና ምንላችሁ፣ ፈልጌ ፈልጌ ነው የሆነ ትዕዛዝ ስታዝዙ ምናልባት የሆነ እቃ ስንገዛ ያንን እቃ ላይ ፎከስ አድርገን ነው አእምሯችንን፣ ገንዘባችንን፣ ስልካችንን፣ ካሜራችንን እና እንዲሁም ደግሞ በጣም ጊዜያችንን መስዋዕት ከፍለን ነው እና አንዳንድ ዕቃ ስታዘዙ በጣም ቀላል ነው እና ለዛ ትዕዛዝ ነፃ እንትን የምትሉ ሰዎች አላችሁ። በነፃ ማንም ሰው በነፃ አይሰራላችሁም ማንም ሰው እና ግን አንድ ነገር ልንገራች፣ የሆነ የምታረጉት ነገር ጥራት ነው። ጥራቱ ቀልጥፍናውና ጥሩን ነገሩ ነው እንጂ በአሁኑ ሰዓት ላይ ማንም ሰው በነፃ አይታዘዛችሁም። እና በዚህ አጋጣሚ የሆነ ሰው ለሆነ ሰው ስጦታ ስጭልኝ ገንዘብ ብሎ ይልክልኛል። እና ያ ገንዘብ ምንም ፋይዳ እንትን የሚል አይደለም። ማለት የምንላችሁ ፈልጌ ነው፣ ወይ ለታክሲ ወይ ለሆነ ነገር በተለይ በአሁኑ ሰዓት ያለኖች ቤተሰቦቻችን ብዙ ጊዜ የምሬን ምላችሁ የእግር ጉዞ ያበዛሉ። የእግር ጉዞ በጣም ነው የሚያበዙ። ለምሳሌ የታክሲ ብር ብሰጧቸው በኪሳቸው ይከቱና አይሄዱበትም። ለታክሲ ብላችን የሰጣችኋቸው ግን አይሄዱበትም እና እንደ አጋጣሚ የሆነ ሰው ስጦታ ስጭልኝ ሲለኝ እንደ አጋጣሚ ያ ሰውዬ በሆነ አጋጣሚ የሆነ እቃ ተሰብሮበት ነበር፣ እና ይህንን ገዝቼላታለሁ እና ሀሳቡን ያመነጨውላት እኔ ነኝ። ምንላችሁ ፈልጌ ነው፣ ምንላችሁ ፈልጌ ነው፣ በጥቅሉ የስጦታ ትንሽ የለውም። ግን ስጦታ ስታስቡ ይሄ አይነት ነገር አሁን ለምሳሌ ለእናንተ ቀላል ነው፣ ለእኔም ቀላል ነው። ለዛ ለሰውዬ ግን ትልቅ ስጦታ ነው። ምሬን ነው የምላችሁ። ብዙ ጊዜ የገጠር ሰው ሰው ቶሎ ቶሎ ይሞታል ቶንቶሎ ይሞታል። ስላችሁ ለምሳሌ አሁን የኔ ቤተሰቦች ገጠር ነው ያሉ፣ ቶንቶሎ ነው የሚመጡ። ከሳምንት ሁለት ቀን፣ ሶስት ቀን የሚመጡበት ጊዜ አለ። አንድ ቀን በባጃጅ ሄዱ፣ ሁለተኛ ቀን አይደግሙትም፣ ሶስተኛ ቀን አይደግሙትም። ለምን? ገጠር ላይ እህል ይኖራል፣ ብር ግን ውድ ነው። ብር ነብላችሁ ይሄ ሳንቲም ነገር በጣም ውድ ነው። እና እንደ አጋጣሚ ሆኖ የሆነ ሰው እንግዲህ ስጦታ ገዝተሽ ስጭልኝ ይለኛል። የኔ ምርጫ ይሄ ነው፣ ቆንጆ ምርጫ ነው። ሰውየው ይወደዋል ብዬ አስባለሁ። ለምን ከዚህ በፊት እንደዚህ እንትን ብሎ ተበላሽቶበታል እና እኔ አይቼ ነው። ያው እንግዲህ እንደምታዩት ቅልጥፍ ያለ ደስ ያለች በጣም ትንሽዬ። በዚህ አጋጣሚ ሌሎቻቸው አንዳንዱ አንድ ሰዎች ስታዝዙኝ ይችን ትዕዛዝ አዘዛችሁ፣ ግን የሁለት መቶ ብር ታክስ የሚያስኬድ እቃ ወይም ደግሞ ይሄንን አዘዛችሁ፣ ይሄ ምናልባት የተገዘው በርካሽ ሊሆን ይችላል ግን የታክሲ የእጅ ምናምን ስትጠየቁ፣ እንዴ ደግሞ ለዚህ ልከፍል ነው እንዴ የምትሉ ሰዎች አላችሁ። በነገራችን ላይ ይሄ ነገር ሲገዛ ብዙ ዋጋ ተከፍሎበት ነው። እንደነገርኳችሁ አንደኛ ሰዓት፣ ሁለተኛ ጊዜ፣ ሶስተኛ ሂዳችሁ ትለፋላችሁ፣ አራተኛ ለዚህ ተብሎ ማለት ነው። በታክሲ እጓዝም ሊያዝም አልያዝም ይሄ ነገር ታክሲ ተከፍሎ ነው የሚሄድ፣ በነፃ አይሄድም። ይህን ነገር ለመውሰድ ያንን ለዛ ለሰውዬ ለመስጠት የታክሲ የት እንትን እንላለሁ። ምናልባት እዛ ህጀ ሰዓቱ የስድስት ሰዓት የሰባት ሰዓት ጉዞ ሊሆን ይችላል። እና የምሸዋር ሰው ሲጠይቃችሁ የሆነ ሌላ ሌላ አትበሉ። ጥሩ አይደለም። የምሬ ነው ምላችሁ። እና ምንላችሁ ፈልጌ ነው እንግዲህ ይሄንን እዚህ የሆነ ሰው ግዢ እና ስጭልኝ ተብዬ ነው እንግዲህ ያው። በነገራችን ላይ ገና ልሄ ደምቀው ግን በጣም ደስ የሚል ቆንጆ እቃ ነው። ኢንሻአላህ እንዳያችሁት በጣም ትልቅ ነው። አ ምሬን አምላችሁ ሲበዛ ቢስሚላህ ስፋቱን ልነግራችሁ አልችልም። ደስ የሚል እንትን ነው እንግዲህ እንዳያችሁት፣ ኢንሻአላህ አዲስ ነው። በግልባጩ ደግሞ ሌላ እንትን ነው፣ አያችሁት፣ ሌላ በነጭ ነው ማለት ነውና እንደዚህ አይነት ትዕዛዝ በዚህ አጋጣሚ እኔ ይሄንን ነገር ምርጫዬ ነው ማለት ምንድን ልግዛለት ወይም ደግሞ ብር እንስጣው ሲሉኝ ማለት፣ ይሄ ቢሰጠው ያ ሳንቲሙ የታዘዘው አልበቃም። ግን ያው ትንሽ ለምሳሌ በዛ ላይ የሆነ ሰው የሚያክለው ነገር አለ። ምናልባት ያ ወይ ለታክሲ ሆኖ ያልቃል። አንዳንድ ቤተሰቦች ደግሞ ብዙ ጊዜ ጫት የሚጠቀሙ ቤተሰቦች አሉን። ይሄ የሁሉም ቤተሰብ ነው። እና ሳንቲም ስንሰጣቸው ኪሳቸው ይከፍቱና ሳይጠቀሙበት፣ ሳይበሉበት፣ ሳይጠጡበት መቶ መቶ ብር ሀምሳ ሀምሳ ብር እያለ እየተመዘዘ ገንዘብ ያልቃል። ከዚህ ሁላ፣ ይሄ ግን ሁል ጊዜ በተለበሰ ቁጥር ዱአ ይደረግላችኋል እና ስጦታ ለቤተሰብ ሰብ እንትን የምትሉ ሰዎች አስቡበት። እንደገና ደግሞ ስታዝዙ ደግሞ አንድ ነገር ልንገራችሁ የእጄ ፈልጋለሁ። ከዚህም በፊት ብዙ ጊዜ አልጠይቅም ነበር፣ እነሱ በፈለጉት ይስጡ በእነሱ ምናምን ብዬ አስባለሁ። ግን የምሄድበት መንገድ በጣም ብዙ ነው። የምሬን እምላችሁ ለምሳሌ አሁን ይሄንን እቃ ድርሽ ስመጣ አንድ ቀን ነው የሚውል፣ ወይም ስምንት ሰዓት ያክል እና ገጠራማ ነው። ምናልባት ደግሞ ታክሲ እንኳን አይደለም። ገጠር ከተማ ራሱ ትንሽ መንገድ ስትሄዱ ሀያ ብር ሰላሳ ብር ነው የሚቀበሏቸው። ራቅ ካለማ መቶ ብር ነው። እና ይሄ ይሄ ነገር አለ። በነገራችን ላይ በጣም ደስ የሚል ጃንጥላ ነው። እስኪ አይደለም አንድ ሰው ሰላሳ ሰው ይንትን ይላል እና ደግሞ ቀልጠፍ ያለች ቆንጆ ናት። ደስ የሚትል ናት። ባረከላሁ ፊኩም። ቪዲዮውን ደግሞ ላይክ ሼር እያደረጋችሁ እንሻአላህ አበረታቱን እንላለን። እንግዲህ ያው እንትን ይባል ማለት ነው አዲስ ስለሆነ እንትን እራሱ ፈራውት ግን ምላሽ የገዛው ትኔ ግን እንትኔ እንትን ያልቻለም ሊዘጋለኝ ምናልባት አስተሳቤ ነው የሚመስለኝ ማለት ነው። እኔ አያዜ ነው። የምር ግን አስደነገጠኝ። ማለት የሰው እቃ በጥንቃቄ ካልሆነ በጣም ከባድ ነው እና እንግዲህ እንደምታየት በሁለት ንትን ነው በጣም ደስ የሚል ቀልጠፍ ያለች ጥላናት፣ እና እንዲሁም ደግሞ ሌላ ማዘዝ የምትፈልጉ ቶች ካላችሁ በተለይ አሁን ላይ በ0922861893 ብዙ ነገሮች አሉ። እንሻላ እንዲሁም የጥቅምት ማር አሁን ላይ መጧል። ማዘዝ ትችላላችሁ። አዲስ አበባ ድረስ እናደርሳለን። ደሴ፣ ኮምቦልቻ የምትሉ ቶች በአማና እኔ እስካሁን ድረስ ሰው ስለአላገኘሁ እንጂ ሌላ ነገር አይደለም። እንግዲህ በዱዓችሁ አላህ ይገዛችሁና፣ ኢንሻአላህ አዝዙ ላለ ዶች ዬ ይጠብቃችሁ። ባረከላሁ ፊኩም ቪዲዮን ላይክ፣ ሽር አድርጉት። አሁንም እንደነገርኳችሁ ለምን እኛ ይሄ ቻናላችን የስራ ቻናል ነው። እንግዲህ እኛ ደግሞ በጣም ስለምንፈልገው ነው፣ ሰብስክራይብ አድርጉን። አንድ እንደምታዩት በቃ ተገጣጠመች። ሰውየው ራሱ እንዴት አድርጎ ይዘዋል መሰላችሁ? እንትን አበባሌ ነው። አዎ። ሰውየው እንግዲህ ከፈለገ እንደዚህ አድርጎ መያዝ ይችላል፣ ከፈለገ እንዲህ አድርጎ መያዝ ይችላል። ደግሞ መሳሪያ መስሏችሁ ደግሞ እንዳታስይዙኝ እናቴ፣ እኔ ሰላማዊ ሰው ነኝ። ሆ ለማንኛውም ደስ ይላል። ብር ቆንጆ ነው። በጣም ደስ የሚል እቃ ነው።